ትልልቅ ፖዚሽን ጋር አሉ የተባሉ ሰዎች እታች ዳውን እንደሚሆኑ ነግራቸዋል። ኢኮኖሚስቶች፣ ጋዜጠኞች፣ የውጭ ሚዲያዎች ሁሉም በአንድ ድምፅ የሚናገረው ይሄ ሊወድቅ ነው። እዚህን አገር መንግስት ታርጌት አድርጎ የሰው ሁሉ የረብሻ አቴንሽን ውስጥ ለመክተት በተለያየ ቦታዎች የተለያየ የአመፅ ድምፅ የሚመስሉ ነገሮችን ማስነሳት ነው የፈለገ በዚህ ጋም ተነሳ ተብሎ ዲል ሳይደረግ በዚህ ጋም በዚህ ጋም ተብሎ ዲል ሳይደረግ በዚህ ጋም ከተማውን የሽብር ቀጠና የጦርነት የነውጥ ቀጠና ሊያደርግ የፈለገ ሰምታችሁኛ፣ ትልልቅ አገር ላይ ምናምን ምናምን ያሉ ሰዎች እነሱን አስተባብሮ የብጥብጥ ሴንተር ሊያደርጉ እያቀዱ ያሉት ሰምታችሁኛ። ከዚህ ኢየሱስ የሚባል ስም መጥራት ያሳስራል ነው፣ ቸርቾችን ሁሉ የሚያዘጋ ጠፋት አደገኛ አደገኛ የማታስሙ አንድ አውሬ ሲወጣ የው ነገሮች ይወደዳሉ። ነገሩን ማስቆም ባንችል ጥፋቱን መቀነስ እንችላለን። አንዳንድ ነገሮች ማስቆም የማንችለው የማይቆሙ ስለሆኑ ሳይሆን የተጻፉ ከሆኑ ልታስቆሟቸው አትችሉም። እኔ ያየሁትን ብቻ ነው ማምነው። ከፍተኛ የሆነ የጎርፍ ጥፋት እየመጣ እንደሆነ አይቻለሁ ደጋግሜ። ምን አየሁኝ ካላችሁኝ ጎርፍ ታውቃላችሁ አይደል? ጎርፍ ኔክስት ዴይም አየሁት። ለሶስተኛ ጊዜም አየሁት። የትኛውንም ማሲቭ ጥፋት ሊያመጣ ያለ ጎርፍ በኢየሱስ ስም እንዲቆም እናገራለን። እንደዚህ አይነት ነገሮች ከየቦታው ሊሆኑ ስላለን ስለዚህ ለዚህ ነገር መጸለይ ያለብን። ሁለተኛ ነገር ደግሞ አሁን ለኢትዮጵያ ውስጥ ስማርት ከሆናችሁ ልትሰሩ የሚገባው ይሄ ክሪፕቶ ማሽን ኤቲኤሞች ኢትዮጵያ ውስጥ ይተከሉ ታያላችሁ። እድገት ለኢትዮጵያ ምድር እየመጣ ነው ያለው የዘንዶን ራስ ትረግጣለ ለኢትዮጵያውያንም ምግባቸው ይመጣል ለሚለው በረከት የሚወለድበት ጊዜ ነው። ይሄ በረከት እንደው በሊበልጥ የሚያገኘው ደግሞ ቅዱሳኑ ነው። እግዚአብሔር ወደ ቅዱሳኑ ይሄንም በረከት መልቀቅ ፈልጓል። ይሄን የምጸለየው እኔ ፕሮፌት ጆሲ ነኝ። በኢየሱስም እጸልያለሁ። በኢየሱስም እጸልያለሁ። በኢየሱስም እጸልያለሁ። ሰላም በአገራችን ላይ እናገራለሁ። ሰላም በዚህ ሀገር ላይ እናገራለሁ። ሰላም በዚህ ምድር ላይ እናገራለሁ። በረከት እናገራለሁ፣ በኢየሱስ ስም እናገራለሁ፣ በኢየሱስ ስም እናገራለሁ። ይሄ የበረከት ሀገር ነው። ሰላም ለእናንተ ይሁን። ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እያልን ዛሬም በአዲስ መልእክትና ርዕስ ወደ እናንተ መተናል። ይኸውም ነብይ ጆሲ ከዓመት በፊት ያስተላለፈውን ትንቢታዊ መልእክት ይዘን የመጣን ሲሆን ካስተላለፋቸው መልእክቶች ውስጥ የሆነና እየሆነ ያለ እንዲሁም ሊሆን ያለውንም ጠቅለል አድርገን ለዛሬ አዘጋጅተናል። ኢትዮጵያን የሚነካ ሌላ ወደብ፣ ዲቪ የሚላክባት ሀገር፣ ብልህ ከሆናችሁ አሁን ላይ ኢትዮጵያ ውስጥ ልሰሩ የሚገባችው ስራና ሌሎችንም ሚስጥራዊ ትንቢቶችን እግዚአብሔር ደግሞ ደጋግሞ ለኢትዮጵያውያንና ለኤርትራውያን አሳይቶኛል። በማለት ነብይ ዮሲ ያስተላለፈውን መልእክት አዘል ቪዲዮ ለዛሬ የመረጠንላችሁ ሲሆን ይህንንም መልእክት እስከ መጨረሻው ይመልከቱ። በዚህ አጋጣሚ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ መልእክቱን ይጀምሩ። መልካም ቆይታ። ወደ መልእክቱን የነገሩ መደጋገም ዳንኤል ላይ እንደዚህ ይላል። ንጉሱ ህልምን አለመና ሲነግረው ህልሙ አንድ አይነት ነው፣ የመደገሙ ምስጢር ግን ከእግዚአብሔር ዘንድ እንደተቆረጠ እንድታውቅ ነው አልኩ። አንዳንድ ነገሮች ስታዩ እግዚአብሔር ምናልባት የሚሄድበትን ሌቭል እንድታስቆሙም ሊሆን ይችላል። ነገሮቹ እንደመጣ ቢታወቅም ደጋግሜ ምን አየውኝ ካላችሁኝ፣ ጎርፍ ታውቃላችሁ አይደል? ጎርፍ ቤቶችን ገንጥሎ ሲሄዳየሁኝ ይሄ ኦልድ ቤቶችን ገንጥሎ ሲሄዳየሁኝ፣ ሊትራሊዛ ውሃ ውስጥ ያለው እስኪ መስለኝ ድረስ አንዲት ሴት ሁለት ወንዶች አን አንድ ላይ ጓደኛሞች ጎርፍ ይዞ ሲሄድ እያየው ነበር። እና ይሄ ነገር ምንድን ነው ብዬ ኮንፊውዝድ ዳርጎ ለባለቤቴ ነግሬ ዘ ኔክስት ዴይ አየሁት፣ ለሶስተኛ ጊዜም አየሁት። እና ይሄ ነገር የሆነ የጎርፍ ጥፋት እየመጣ እንደሆነ አይቻለሁ። ይሄ ነገር ደግሞ የሚሆነው ሌሊት ላይ ነው። ሰምታችሁኛል። ሌሊት ላይ ምክንያቱም ጨልሞ ማታ ላይ ነው መልእክቱን ሳየው ያየሁት። ስለዚህ አንዳንዴ ብዙ ዳሜጅ ነገሮች ጋር እንዳይመጣ ቀድመን መጸለይ አለብን። ነገሮችን ሲያሳይ እግዚአብሔር ፕሮቴክሽንን እንድትለቁ ስለሚፈልግ ነው በጌታ እናገራለሁ የትኛውንም ማሲቭ ጥፋት ሊያመጣ ያለ ጎርፍ በኢየሱስ ስም እንዲቆም እናገራለሁኝ። ነገሩን ማስቆም ባንችል ጥፋቱን መቀነስ እንችላለን። አንዳንድ ነገሮች ማስቆም የማንችለው የማይቆሙ ስለሆኑ ሳይሆን፣ የተጻፉ ከሆኑ ልታስቆሟቸው አትችሉም። መጽሐፍ ቅዱስ ላይ የተጻፉ ነገሮች፣ ለምሳሌ አንድ ሰው ተነስቶ ኮሮናን አጠፋውም እንደዚህ ጥፋ ምናምን ብትሉ ልታጠፉ አትችሉ። ምክንያቱም ፕሮፌሲ ስለሆነ ማቴዎስ 24 ላይ ስለተነገረ፣ እንደዚህ አይነት ቸነፈር፣ እንደዚህ አይነት ወረርሽኝ ይመጣል የሚል ጌታ ነው ያወራው። ስለዚህ አይሆንም ስትሉ ከእሱ ስፒሪት ጋር ነው አጌነስ ግን ነገሩን ፕሮቴክሽን እንዲሆን ስትጸልዩ የሚጠበቅ ሰው ይጠበቃል ማለት ነው። እስቲ አሜን በሉ። እንደዚህ አይነት ነገሮች ከየቦታው ሊሆኑ ስላለ፣ ስለዚህ ለዚህ ነገር መጸለይ ያለብን። ሁለተኛ ነገር ደግሞ ሊትራሊ መንፈስ ምን ይፈልጋል ካላችሁኝ፣ እዩ። አሁን ነገሮች እያማሩ አይታችኋል አይደል? ይህ አዲስ አበባ ሲዋብ አይታችኋል አይደል? ሲዋብ አይታችኋል አይደል? ከተማ ሲዋብ አይታችኋል። ብዙ ነገር ሲለወጥ አይታችኋል። ፕሮግረሱ በጣም እየተለወጠ ነው። አንዳንድ ሰዎች እንደሚወራው ኢኮኖሚ ይወድቃል እንደዚህ ትገባለች ምናምን አይደለም። እኔ ያየሁትን ብቻ ነው ማምነው። ከፍተኛ የሆነ እድገት ለኢትዮጵያ ምድር ነው። አደገኛ አደገኛ የማታስቡት በረከት እየመጣ ነው ያለው። ነገሮች ይወደዳሉ ብለው ሰዎች ሲያስቡ እታች ዳውን እንደሚሆኑ ነግራቸዋል። በጣም ሊወርዱ ነው ነገሮች ብዙ። ይኸው ኢኮኖሚስቶች፣ ጋዜጠኞች፣ የውጭ ሚዲያዎች ሁሉም በአንድ ድምፅ የሚናገረው ይሄ ሊወድቅ ነው ሊጠፋ ነው ሊከስሩ ነው ምናምን ነው የሚወራ። በፍጹም እግዚአብሔር እንደዚህ አላሳየኝም። የኢትዮጵያን በረከት ሲያፈጠን አሳይቶኝ፣ እንደዚህ የሚለው ቃል ሊፈጸም አሁን ሲዝኑ ደርሷል። ምን የሚለው ካላችሁኝ፣ የዘንዶውን ራስ ትረግጣለህ ለ ኢትዮጵያውያንም ምግባቸው ይሰጣል የሚለው ይሄ በረከት የሚወለድበት ጊዜ ነው። ይሄ በረከት እንደው በይበልጥ የሚያገኘው ደግሞ ቅዱሳኑን ነው። እግዚአብሔር ወደ ቅዱሳኑ ይሄንም በረከት መልቀቅ ፈልጓል። በኢየሱስ ስም ይሄ በረከት ይለቀቃል። ስሙኝ፣ ይሄ ነገር እየተለቀቀ እንደሆነ መንፈስ ያ ትልልቅ ፖዚሽን ጋር አሉ የተባሉ ሰዎች ሰምታችሁኛ፣ ትልልቅ አገር ላይ ምናምን ምናምን ያሉ ሰዎች እነሱን አስተባብሮ የብጥብጥ ሴንተር ሊያደርጉ ነው እያቀዱ ያሉት። ሰምታችሁኛ፣ ከዚህ በፊት ምን አልኳችሁ? ስለ ጀርመን ፕሮፌሲ ስነግራችሁ ጀርመን ገበሬዎች ሲያምፁ አየው፣ ሰላማዊ ሰልፍ ሲወጡ አየው፣ ከዛ መንገዱን በቆሻሻ ሻዎች ሲዘጉ ብዬ ተናገሬ ነበር። ኤግዛክትሊ 3 ሌተር ነው ሃፕን ያደረገው መንገድ ተዘግቶ ሰላማዊ ሰልፍ አይ ሴም እስራኤል አገር ኢየሱስ የሚባል ስም መጥራት ያሳስራል ብዬ ሰነግራቸው አንዳንዶቻችሁ ወጫቸው እስራኤል እንዴት ብላችሁ ነበር። ሚዲያ ላይ ታችኋል። ኢሌጋል ተብሎ ሰዎች ሲታሰሩ ስለ እንግሊዝ ነግሬያቸዋለሁ። ስለ ካናዳ ካናዳ ደግሞ እየመጣ ነው። ቸርቾችን ሁሉ የሚያዘጋ ጠፋት እየመጣ ነው። ቸርቾች ሁሉ ቸርቾች ሁሉ ስላችሁ ኢየሱስ የሚባል ስም እዛ ምድር ላይ ኤግዚስት እንዳያደርግ ፈልገው እየተሰራ ነው። አሁን እየተሰራ ነው ያለው፣ በደንብ እየተሰራ ነው ያለው ስፒሪት። ከዚህ በፊት የዛሬ ዓመት ነግሬያቸዋለሁ። አሁን ደግሞ ነገሩ እየቀረ ልክ እንደዛ የብጥብጥ ሴንተር ለማድረግ ይህን ከተማ የሚፈልግ በረከቷን አይቶ የተነሳ መንፈስ በኢየሱስም እንዲወጋ ጸለ በኢየሱስ ስም እንዲጉወጋ እጸልያለሁ። ከተማውን የሽብር ቀጠና፣ የጦርነት፣ የነውጥ ቀጠና ሊያደርግ የፈለገ ክፉ ሐሳብ በኢየሱስ ስም እንዲሰበር እጸልያለሁ። በኢየሱስ ስም እንዲሰበር እጸልያለሁ። በኢየሱስ ስም እንዲሰበር እጸልያለሁ። እንዲሰበር እጸልያለሁ። እንዲሰበር እጸልያለሁ። አሁን ሐምሌ ወርነን ያለው ሐምሌ፣ አረ በፈረንጅ ምንድነው ነው ኦገስት ነን፣ ኦገስት 2024፣ ሐምሌ 2016 ነው የምናገረው። ጥፋትን ያቀደ መንፈስ በኢየሱስ ስም አናቱ ተወቅቷል። ይሄን ከተማ ሊያበጣብጥ የፈለገ መንፈስ፣ መንፈሱ ደግሞ በምንድነው ነው የሚሰራው ካላችሁኝ፣ ልክ ጊዜና ሀገር መንግስት ታርጌት አድርጎ የሰው ሁሉ የረብሻ አቴንሽን ለመቅ በተለያየ ቦታዎች የተለያየ የአመፅ ድምፅ የሚመስሉ ነገሮችን ማስነሳት ነው የፈለገው። በዚህ ጋም ተነሳ ተብሎ ዲል ሳይደረግ በዚህ ጋም በዚህ ጋም ተብሎ ዲል ሳይደረግ በዚህ ጋም በጌታ በኢየሱስም እንይናገራለሁ የተነሳ ሁሉ እንዲዘጋ እጸልያለሁ። በኢየሱስ ስም እጸልያለሁ። ይህንም እጸልያለሁ። እኔ ፕሮፌት ጆሲ ነኝ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። ሰላም በሀገራችን ላይ እናገራለሁ። ሰላም በዚህ ሀገር ላይ እናገራለሁ። ሰላም በዚህ ምድር ላይ እናገራለሁ። በረከት እናገራለሁ። በኢየሱስ ስም እናገራለሁ። በኢየሱስ ስም እናገራለሁ። ይሄ የበረከት አገር ነው። በጌታ በኢየሱስ ስም በረከት ሁሉ በእያንዳንዳቸው አቅጣጫ እንዲመጣ እጸልያለሁ። ይሄ በረከት አትሞስፌሩ ላይ ሲለቀቅ እናንተ እንዲያገኛችሁ እጸልያለሁ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። እስቲ ሆነ በሉ፣ ሆነ በሉ። እስቲ ሆነ በሉ። እስቲ ከአሜሪካ የመጣ ሰው አለ። ምልክት ማደርገው። አሜሪካኖች ይቺ ካማላ ሃሪስ የምትባል ሴት እንዳትመረጥ ባሉ ትራምፕ እንዲመረጥ ስላለ ከትራምፕ ጀርባ የማታዩት ፊገር ደግሞ የኦባማ ሚስት ምርጫ ላይ ልትመጣ ነው ኤቭሪቲንግ ስትራቴጂክሊ የሚሰራው ምንድን ነው ካላችሁ ከሚመረጠው ሰው ጋር አይደለም ፖይንቱ በፍጹም አሜሪካ ጅንሴት ፕሬዚዳንት እንዳታይ አትሊስት የሆነ ጊዜ ይራዘም የእኔ አገልግሎት የጀመረው የመጨረሻ መልእክት በመናገር ነው ስለዚህ የመጨረሻ ነክ የሆነ ነገር ሁሉ እኔን እግዚአብሔር ሁሉ ጊዜ ይናገረኛል ለምን ኢንስፓይሬሽኔ ስለ ኢንድ ታይም ፕሪቺንግ ነው አለቀ እቺ ሴት መሪነት ደረጃ ላይ መጣች ማለት ወደዚህ ተጎተተች ማለት መኑኝ እግዚአብሔር ምስክሬ ነው። ኦፊሻሊ አውሬው በር ይከፈትለታል። በእውነት የው አሜሪካ ሀገር ሰው የሚሄድበት ለመጥፋት የሚወጣበት ሀገር እስኪሆን ድረስ ጥፋት ተደግሶ ነው ያለው። ያ ደግሞ የሁሉንም የሁሉንም ነገር ይወስናል። ራእይ ላይ አንድ አውሬ ሲወጣ አየው። እንደዚህ አይነት ቀንዶች አሉት፣ እንደዚህ ያሉት የሚል አይታቸው አላደለ። ይሄ መንግስታቶች ናቸው ነገስታቶች ናቸው እንጂ ሰው አይደለም። ቪዥኑ የዛ ሁሉ አውሬ ሄድ ይቺ ሴት ናት። ሰምታችኋል። ከዚህ ጋር ነው ሊፈነቅል የፈለገው። ስለዚህ አትሊስት የሆነ ያክል ጊዜ እግዚአብሔር ነገርን እንዲገፋላችሁ ሬስት ማድረግ እንድትችሉ ስለ አሜሪካ ጸልዩ፣ በደንብ ጸልዩ። ለምን ይመስላችኋል? ለአንድን ሰው እስከ መገደል ድረስ ምናምን የሚፈልጉት ምን መስሏችሁ? ታርጌቱ የጦርነቱ መንፈሳዊ ስለሆነ በኢየሱስ ክርስቶስ ስም ጸልያለሁ በኢየሱስ ስም ጸልያለሁ። እግዚአብሔር ቅዱሳኑን አንዴ እስኪያነግስ ድረስ ከፍታ ላይ እስኪያወጣቸው ድረስ ይታገሳልና በረከት ወደ ቅዱሳን እንዲመጣ ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። አሜን። በልውስቲ ዛሬ ሐምሌ ሐምሌ ላይ ሆኜ ነው የምነግራችሁ ስለዚህ ነገር። ይሄ ያወራሉ ወይ ምናም ካላችሁኝ አዎ ባይብል ላይ ያሳያችኋለሁ። አንዴ ላሳያችሁ ማለት ማወራው ፕሮፌሲ መጽሐፍ ቅዱሳዊ እንደሆነ ጨርሽ ያለው በደንብ ስሙ። አሁን ላይ ኢትዮጵያ ውስጥ ስማርት ከሆናችሁ ልትሰሩ የሚገባው ይሄ ክሪፕቶ ከረንሲ ምናምን የሚባል አለ አይደል፣ ይሄ ዲጂታል ነገሮችን ማሰብ አለባችሁ። ለምንድን ነው ካላችሁኝ እኛ ሀገር ብሎክ ተደርጓል አለ አይደል። በጣም በጣም በጣም very soon you will see። ይሄ ፕሮፌሲ ሀፕን ሲያደርግ ኤቲኤሞች ተተክለው የምታዩዋቸው የክሪፕቶ ማሽን ኤቲኤሞች ኢትዮጵያ ውስጥ ይተከሉ ታያላችሁ። ይውል ሲ በሆቴሎች በር ላይ ታያላችሁ፣ አንዳንድ ባንኮች ጋር ታያላችሁ። ይሄ ክሪፕቶ ሲገለጣላችሁ ያላችሁ። ለምንድን ነው እግዚአብሔር ይሄን ዲ ክሪፕቶ ምናምን ዝም ብሎ ማጭበርበር አይደል እን ምናምን ካላችሁኝ መጽሐፍ ቅዱስ እንደዚህ ይላል፣ ድል ለነሳው ይላል ምን ሰጠዋለሁ ይላል፣ ድል ለነሳው ከተሰወረ መና ሰጠዋለሁ ይላል። አይደለ ይላል አይደል፣ ባይብል ድል ለነሳው ከተሰወረ መና ሰጠዋለሁ የሚለው፣ የተሰወረ የሚለው ቃል ክሪፕቶ ነው የሚለው። ገብቷችኋል? እያልኳችሁ ያለው እየመጣ ያለው የመጨረሻ ነገር ስለተነካካል። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረግዎን አይርሱ። ኢትዮጵያን ብዙ ሰው ውድቀቷን፣ ክስረቷን ነው የሚጠብቀው አይደል? ኤ ሎት ኦፍ ብለሲንግስ አይቻሉም። ብለሲንግ አይደለም፣ ፍለድ ኦፍ ብለሲንግ አይቻሉም። ይወላችሁ ኢሮፕ ሀገሮች የተባረኩ ናቸው ይባላል አደለ? ከኢሮፕም ደግሞ የተባረከ ተብሎ የሚመረጥ አገር እንዳለ ታቃላችሁ። ዋን ኦፍ ዘ ሲቲ ኢትዮጵያ ትሆናለች። ው የተንኮል ናዳ፣ ጠቅላይ ሚኒስትሩ ላይ የታሰበ ናዳ ዩ ኖ አይዲያ ምን እየሰሩበት እንዳለ የዚህ ሀገር መንግስቶች አደሉም፣ የውጭ መንግስታቶች። ኔቨር ው በምንም ቀዳዳ ማያገኙት በረከት ውስጥ ሊገባ ነው። ያውላችሁ የምትወዱትም የምትጠሉትም የራሳችሁ ጉዳይ። እኔ ስለ ሀገሬ ነው እያወራው ያለሁት ጊዜ መጥቷል። የኢትዮጵያ ሕዝብ ሁሉ በአንድነት እጁን የሚያነሳበት ጊዜ መጥቷል። እኔ የሚታየኝ እንደዚህ ነው፣ የሚታየኝ እንደዚህ ነው። ደጋግሜ ከዚህ በፊት ነግሬያቸዋለሁ፣ አሁንም ደግመላቸዋለሁ። ትልልቅ ካምፓኒዎች እና አሊባባ እና አማዞን ትልልቅ የመኪና ካምፓኒዎች ምናምን ስቴሽናቸውን ኢትዮጵያ ውስጥ ያደርጋሉ። ስቴሽናቸውን እዚህ ሀገር ሲያደርጉ አይቻለሁ። ስሙኝ፣ ኤርትራ ሀገር ላገለግል ሄድኩ ጊዜ ፕሮፌሲ ነገርኳቸው። ሶስት ሀገሮች ኤርትራ ላይ ኮምፒት ሲያረጓዩ አልኳቸው፣ ራሽያ፣ ቻይናና አሜሪካ አሜሪካን አክሰፕት ስለማያደርግ ከጨዋታው ውጪ ወጣች። ራሽያ እና ቻይናን አዩ አልኳቸው። ሳይኑ ደግሞ እሱ ራሱ እዛ ሴርት ይውታላችሁ አልኳቸው። የዛሬ ስንት ወራት እና ቻይና አግሪመንት ፈርማ ኤርትራ ውስጥ ኮንስትራክሽኖች፣ መንገዶች፣ ፋብሪካዎች ሲሰሩ አየው ትልልቅ ነገሮች አልኩኝ። ኤቭሪቲንግ እየተሰራ ነው። አሁን ኢቨን ፕሌኖች እየገዙ ነው። ፋብሪካዎች እየተሰሩ ነው። ግን ስቲል አሁንም ስለ ኤርትራ መጸለይ ያለብን ለምን ካላችሁኝ፣ የዛን ጊዜ አንድ ነገር የተናገርኩት ነበር። ሰዎች ያንግ መሳሪያ ይዘው በከተማ መካከል ሲሄዱ አየው። እንግዲህ ለአገለግል ሄጅ አይቻለሁ መሳሪያ ይዞ የሚንቀሳቀስ ሰው አላየውም ጭራሽ፣ ግን አይ ሶ ኢን ዘ ስትሪትስ እንደዛ አይነት ነገሮች፣ መጸለይ ያለባችሁ ስለዚህም ነገር ብለሲንግ ሲመጣ ብለሲንግ አትሞስፌሩ ላይ ሆስት የሚያደርገው ሰው ይፈልጋል። ኤፍሪ ታይም ብለሲንግ የለም አይደለም። ሲመጣ፣ ተቀብሎ ቻናል የሚሆነውን ሰው ይፈልጋል ሁልጊዜ። እኔ ደግሞ ይሄው የበረከት ቻናል ሆኜ እየተናገርኩ ነው። ደጋግሜ ይሄ አመት ሲጀምርም ነግሬያቸዋለሁ። ይሄ ዓመት የእግዚአብሔር የበረከት አመት ነው ብያቸዋለሁ። አይደለም። ለቅዱሳኑ በረከት ሺፍት እያደረገ ነው ብዬ ክረምት ላይ የነገርኳቸው የዜና ዓመት ክረምት ላይ የሚቀጥለውን አመቱ ሁላ ተናግሮኛል ጌታ። ምን እንደሚሆን አመቱ ተናግሮኛል። እናንተ ሬዲ ካልሆናችሁ ልትተላለፉ ነው። ኢትዮጵያ ውስጥ አንድ የሚሆነውን ነገር ልንገራችሁ ልክ ለምሳሌ ዱባይ ልክ ወርልድ ማርኬት ሴንተር እንድትሆን ሆናለች አይደል? የተለያየ ቦታ ከዱባይ ዲስትሪቢዩት ብዙ ነገሮች ይደረጋሉ አይደል? ኢትዮጵያ አፍሪካ ውስጥ ብዙ ነገር ዲስትሪቢዩት የሚያደርጉባት ሴንተራቸው ነው የሚያደርጓት። ብዙ ካምፓኒዎች ሰምታችሁኛል? ወደ አፍሪካ ሀገሮች የሚጫኑ እቃዎች ኢትዮጵያን ሴንተር ሲያደርጉ እያየው ነው ያለሁት። ይህንን እያየው ነው ያለሁት። የኢትዮጵያን ካርታ ራሱን ያው በጅቡቲ በኩል አላልኩም፣ በሌላ አላልኩም። የኢትዮጵያን ካርታ ራሱን የሚነካ ወደብ ሲመጣ አይቻለሁ። ይውል ሲ እግዚአብሔር ምስክሬ ነው። መርከቦች አይቻለሁ፣ ኮንቴነሮች አይቻለሁ፣ ኤሎት ኦፍ ቲንግስ አይቻለሁ። በሮች ሲከፈቱ አየሁ። መጽሐፍ ቅዱስ እንደዚህ ይላል። ኢሳያስ ላይ ሲናገር የአሕዛብ ብልጽግና ሁሉ ወደ አንቺ እስኪመጣ በሮችሽ ክፍት ይሆናሉ ነው የሚለው። በኢየሱስ ስም የበረከት በርን ከፈትኩኝ የው የማይያዝ እንዲሆን ተናገርኩኝ በኢየሱስ ስም ተናገርኩኝ በኢየሱስ ስም ተናገርኩኝ እግዚአብሔር የውላችሁ በዚህ ሲዝን ላይ ምንን ሪስቶር አድርጎ ያልፋል ካላችሁኝ እነ ኤልያስ እነ ኤልሳ ዘመን እነ ሳሙኤል ጊዜ የነበረን ቅባት ያመጣል ጌታ የተናገረኝ የድሮ ያለፈን ቅባቶች የሚያመጣበት ጊዜ ነው ብሎኛል የቆዩ በአመታት የቆዩ ቅባቶች የሚለቀቁበት ጊዜ ነው በተለይ 2017 በጣም ብዙ ቅባት የሚለቀቅበት ነው። ምክንያቱም እግዚአብሔር የግሎሪና የቪክቶሪ ይር ነው ብሎኛል። ግሎሪ ስጠብቆ የነበራችሁ የሁላችሁ ጉድ ኒውስ ይዤ መጥቻለሁ። ቅባቶች በኃይል ሊለቀቁ ነው። ስሙኝ እኛ ምድር ላይ በፊት እንደዚህ ነው ነኤልሳ ጊዜ ከተማ ላይ ችግር ሲፈጠር ረሃብ ሲፈጠር ነገስታት እንደዚህ ይላሉ፣ ነቢይ የለም እንዴ? ነው ነቢይ የጠራው በረከት ከተማውን ስለሚያሳርፍ ማለት ነው። በአገራችን ደግሞ ነቢይ አለ ነቢያቶችም አሉ። የአገራችን በረከት ይወጣል። በኢየሱስም ውድቀቷን የሚጠብቁ ሰዎች በረከቷን ያያሉ፣ በኢየሱስም ያያሉ። እኔ እንደ እግዚአብሔር ነብይ ስለ ኢትዮጵያ እግዚአብሔር የሚያየውን እያየው ነው ያለሁት። ለምን? የእግዚአብሔር ነብይ ስለሆንኩኝ። እንደዚህ አለው ጠራውና፣ ያዕቆብን እስራኤል ትባላለህ አለው። ከዛ በኋላ ሲባረከው እንደዚህ አለ። ለምሳሌ እኔ ባለቤቴን ስጦታ ልሰጣት በአስብ ተራ ነገር ገዝቼ አልሰጣትም። የምትወደውን ወይ ደግሞ ቆንጆ የተባለ ነገር ነው አምጥቼ የምሰጠው። ለምን ስለምወዳት። የወደዳችሁትን ሰው የተለየ ስጦታ ነው የምትሰጡት። እግዚአብሔር ደግሞ ያዕቆብን ወድጃ አለ አለው። በጣም ወድጄሃለሁ አለው። ስለዚህ አለው ኢትዮጵያን ስጦታ አርጌ እሰጥሃለሁ አለው። ስጦታ ውድ ነገር ነው የሚሰጠው ኢትዮጵያን ውድ አድርጎ እግዚአብሔር አይቷታል። ያ ውድነቷ እንዲመጣ ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። ኃይለኛ በረከት ከሰሜን ሲወጣ አይቻለሁ። ከሰሜን ሲወጣ አይቻለሁ። ሰሜን ላይ ያለ ዘንዶ ጭንቅላቱ ይረገጣል። መጽሐፍ ቅዱስ እንደዚህ ይላል፣ የዘንዶውን ራስ ትረግጣለህ ይላል። ለኢትዮጵያውያንም ምግባቸውን ትሰጣለህ ይላል። በኢየሱስም ራሱ ተረግጧል። በረከት መጥቷል። በኢየሱስም እስቲ መጣ በሉ፣ መጣ በሉ፣ እስቲ መጣ በሉ፣ እስቲ መጣ በሉ፣ እስቲ አገኘኝ በሉ፣ እስቲ አገኘኝ በሉ፣ እስቲ በኢየሱስ ስም አገኛችሁ። ነሐሴ ወር ውስጥ ሆኜ ነው የምናገረው። ያው የኢትዮጵያ መንገዶች ላይ ተራ እስኪሆን ድረስ ነጮች በኃይል ሲበዙ ታያላችሁ። ለመኖሪያ ለመምጫ እዚህ ምድር ሲመርጡ ታያላችሁ። you will see this። እኔ ነብይ ከሆንኩ ለሀገሬ ነው ነብይ የሆንኩት። ኢትዮጵያ ቲቪ የሚላክባት ሀገር ትሆናለች። ቃል በቃል ኢትዮጵያ ቲቪ የሚላክባት አገር ትሆናለች። ኢትዮጵያ ዲቪ የሚላክባት አገር ትሆናለች ትሆናለች፣ በኢየሱስ ክርስቶስ ስም። ያው ኑሮ ይከብዳል ተብሎ በተፈራበት ልቅታች ይወርዳል። ዩልሲ ኑሮ ኖርማል ነው የሚሆንላችሁ። ዩልሲ ይሄንን ጠብቁ። በጌታ በኢየሱስ ስም ይሄ በረከት እንዲያገኛችሁ ጸልያለሁ። ስሙኝ፣ ቢዝነስ ላይ ያላችሁ ሰዎች፣ እዚህ ሲዝን ላይ አትሞስፌሩ አንድ በኃይል ሌሎች ነገሮች የሉም እያልኳችሁ አይደለም በኃይል ገዝፎ ያለ የሚያበለጸጋችሁ ነገር ያለው አግሪካልቸር ሪሌተድ ነገር ላይ ነው። ከምንድን ነው የምታወራው ካላችሁኝ የእኔ ሪፈራንስ መጽሐፍ ቅዱስ ብቻ ነው። እሺ፣ እንዴት ካላችሁኝ፣ እስቲ ይሄ የመጨረሻ ዘመን እንደሆነ የሚያምን እኔ የመጨረሻ ዘመን ላይ ነው ያለሁት የሚል ሰው ታምናላችሁ? የእውነት ጌታ ኢየሱስን እንደዚህ ብለው ጠየቁት፣ የመጨረሻው ዘመን ምን ይመስላል? ሲሉት እንደዚህ አላቸው። የመጨረሻው ዘመን የኖህን ዘመን ይመስላል አላቸው የኖሆን ዘመን ይመስላል። ይህንን ከጠቀሰ መልኩን እናውቀዋለን ማለት ነው። የኖሆን ዘመን ይመስላል። አዎ መልኩን አግኝተነዋል ማለት ነው። የኖሆ ዘመን ሄዳችሁ ስታየው ደግሞ ግብረ ሰዶማውያን ጥፋት በኃይል የበዛበት ነው። ከየትኛውም ሲዝን ከመጣ ነው ጄኔሬሽን በላይ በኃይል ግብረ ሰዶም የበዛበት አሁን ሲዝን ነው። ኢቨን አንዳንድ ስሙኝ ፕራይም ሚኒስተሮች እንኳን ሚስቶቻቸው ሴት የመሰሏችሁ ወንድ ሆነው ሴት የተቀየሩ ናቸው። በእውነት እግዚአብሔር ምስክር ነው። ይኸው ሰላም እንግሊዝ፣ መንገዶች ፔዴስትሪያን መንገዶች የግብረሰዶም ባንዲራዎች ነው ባይ ትሪሊዮን ሰርጿል፣ ገዝቷል። እኔ ከዛሬ አመት በፊት ስነግራችሁ ነበረ በጀታየው በትሪሊየን ሆሞሴክሽዋሎች ይሄን ሊያደርጉ ዩቲዩቤ ላይ ያለ ሄዳችሁት፣ ዋን ፖይንት ሰምቲንግ ትሪሊየን ተመድቦ ነው ያደረጉት። ለዚህ የኖን ዘመን የሚመስል ነገር ተለቋል ማለት ነው። ኦኬ። እንደዚህ አይነት አጋጣሚዎች ደግሞ ለክርስቲያን የብለሲንግ መንገድ አለባቸው ተብለናል። ምክንያቱም ጻድቅ በመከራ ጊዜ ተዘልሎ ይኖራል ነው የሚለው። ያለ ስጋት ነው የሚኖረው። ያ ማለት አባንደንስ አለ ማለት ነው፣ ለጻድቅ ይሄ ነገር በተፈጠረበት ጊዜ መጽሐፍ ቅዱስ እንደዚህ ይላል። ኖህም ይላል ገበሬ መሆን ጀመረ ይላል። ኢንድ ታይም ግብርና ያዋጣል እያልኳችሁ አልገባችሁም። እና ቀላል ያው ቀላል ዘዴ እየነገርኳችሁ ላስት ዊክ ብያችኋለሁ። በተለይ እንደዚህ ክሪፕቶ ምናምን የምትሰሩ ኢትዮጵያ ውስጥ ያው ብዙ ነገር ሊከፈት ነው። ሱቆች ሊከፈቱ ነው። የቴም ማሽኖች ሊከፈት ማአት ነገር። እንደዚህ አይነት ነገር ሲመጣ ተመልካቾቻችንን አድማጮቻችን፣ ተመልካቾቻችን ላይክና ሰብስክራይብ ማድረጎን መልእክት ይመስል ነበር። በሌላ ደስ መልእክት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ሰላም ውድ ተመልካቾቻችንና አድማጮቻችን